እናት ይሄ ነገር ይበዛብሻል፣ ግን ደግሞ አንቺ በምትፈልጊው መንገድ በምትፈልጊው መንገድ ታሰርዋለሽ። እሺ እናቴ። እሺ እሺ እሺ። ለዚህ ተባረክ። የአንገት ወርቅ ነው። ውድን የገዛሁት እሺ እናቴ። ዝም ብሎ ደግሞ ወርቅ ላይ መስልሽ። ውድን የገዛሁት ውድ ስጦታ ነው። ለሌሎች ሰዎች የምናደርጋቸውን ነገሮች ለእናታችን ወይንም ለአባታችን አድርገነው እንዴው የምሬን እውነት ትልቅ ደስታ አለው፣ ትልቅ ልዩነት አለው። በደንብ አድርጎ ማለት ነውና ለእናቴ የ50 ሺህ ብር ወርቅ አድርጌላት አላውቅም። አይደለም እዚህ ሁሉ ብር የ400 ምናምን ሺህ ብር ወርቅ ይቅርና የ50 ሺህ ብር ወርቅ እንኳን አድርጌላት አላውቅም። ሩታ ሰጥቻት ሩታም እምቢ እንዳለች ምናምን ብታቀኖሮ ማዘር አትቀበለኝ በእርግጠኝነት ግን አንቺን ከማና ወደ አድሬ ላብልጥሽ አፍቅራክ ብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺ ከማን እናቴነሽ አለሚ ህመምሽ ነው ህመሚ ሰላሜነሽ ለኔ ማ በዋልኩበት ከተማ እናት እሷ እውነተኛ ፍቅር ነው የማትቀየር። በዙሪያ ያለው ሁሉ ይቀየራል። እናተ ሰጥቃል እናት ተፈታኩ ነው በግዛ ሰላም፣ ሰላም፣ ሰላም፣ ሰላም፣ ሰላም። ውድ የኛ ፋሚሊዎች እንዴት ናችሁ? ደና ናቸው። እኛ በጣም ደና ደና ደና እግዚአብሔር ይመስገን። ዛሬም እንግዲህ ወደ እናንተ በአንድ ቪዲዮ ተመልሼ መጥቼላችኋለሁ። ዛሬ ደስ የሚል ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ዛሬ ለእናቴ ትልቅ ስጦታ አዘጋጅቼላት ወደ እናንተ መጥቼአለሁ። ስጦታው ምንድን ነው? ቤተሰቦቼ ምናልባት ይሄንን ቪዲዮ ስሰራ አብዛኛዎቻችሁም ይህንን ሀሳብ ትወዱታላችሁና ትደግፉታላችሁ ብዬ አስባለሁኝ እና በዚህ ሳምንት ሩታ ወርቅ ገዝቼላት፣ ሩታ ግን ያንን ወርቅ መቀበል አልፈለገችም። እንደገና ደግሞ ያንን ወርቅ ላለመቀበል ብዙ አይነት ምክንያቶችን ደርድራ ነበረ። እውነቱን ስነግራችሁ እኔ ለእናቴ ብዙ አይነት ስጦታዎችን ሰጥቻታለሁኝ፣ ግን ደግሞ ወርቅ እስከዛሬ ድረስ አልገዛሁላትም ነበርና አንዳንድ ጊዜ እውነትም ስታስቡት የምሬ ነው እኛ አናስተውለውም እንጂ እስኪ ለሌሎች ሰዎች የምናደርጋቸውን ነገሮች ለእናታችን ወይንም ለአባታችን አድርገነው እኔው የምሬን እውነት ትልቅ ደስታ አለው። ትልቅ ልዩነት አለው። በደንብ አድርጎ ማለት ነው። እና ለእናቴ የሐምሳ ሺህ ብር ወርቅ አድርጌላት አላውቅም። አይደለም፣ አደለም የዚህ ሁሉ ብር የአራመቶ ምናምን ሺህ ብር ወርቅ ይቅርና የሐምሳ ሺህ ብር ወርቅ እንኳን አድርጌላት አላውቅም። እና አንዳንድ ጊዜ የኛው ናቸው እናቶቻችን አባቶቻችን እህት ወንድሞቻችን የኛው ናቸው፣ የትም አይሄዱም በሚል እነሱን ምን በድልበት ብዙ አይነት ነገሮች አሉና፣ ለምን እንደዚህ ይሆናል? ወደራት ወደራሴ ተመለስኩኝ። ብዙ ሰዎችም ኮሜንት ላይ ይህንን ወርቅ ለእናትህ ስጣት ተመረቀ ምናምን እያላችሁ ነበረ። ያው እናቴ ቪዲዮ ምናምን አታይም፣ እንግዲህ ተችም ስልክ የላትም እናቴና፣ ቢኖራትም የናለ እውቀቱ ስለሌላት ዩቲብ ምናምን የሚባሉት ነገሮች አትጠቀምም። እኛ በምንፈልግ ሰዓት እንቅረጣት ዩቲብ ላይ ሌላ እንልቀቅ እንጂ እናቴ ስለ ዩቲዩብም ሆነ ስለምንም ነገር የምታውቀው ምንም አይነት መረጃ የላትም እና እንግዲህ ዛሬ ግን ይህንን ወርቅ እንሰጣታለን። ምናልባት ያኔ ለሩታ ሰጥቻት ሩታም ቢንዳለች ምናምን የምታውቅ ኖሮ ማዘር አትቀበለኝ። በእርግጠኝነት ግን ይህንን ሳይሆንን ይህን ብለው ጀስት በቃ ደስተ ደስተኛ እንድትሆንልኝ ይህንን የወርቅ ስጦታ እንሰጣታለን ማለት ነው። ልሰውቼ እንግዲህ አይታችሁታል ብዬ አስባለሁ እዛኛው ቪዲዮም ላይ ይሄ ነው። በጣም ትልቅ ነው። እናቴ በፈለገችው መንገድ ታሰራው ከፈለገች በጆሮ በእርግጠኝነት እሷ ይሄ ሁሉ ይበዛባታል። ግን ደግሞ ምንድነው ማድረግ ያለባት ለጆሮዋ ለአንገቷና ለቀለበት ማሰራት ትችላለችና ይህንን ወርቅ እንሰጣታለን የእጅ አምባሩ ማለት ነው እኔ ጋ ያለው ይህንን ለማዘር እንሰጣትና እስኪ እሷ ትመርቀን። የምርም አንዳንድ ጊዜ እናቶቻችን ምርቃት ነው ለዚህ ያደረሰን፣ እና ለእናቶቻችን ምንም ብናደርግ ይገባቸዋል። አንዳንዴ ለፍቅረኛ ለሚስት አናድርግ አይደለም እናድርግ፣ ግን ደግሞ አንዳንድ ጊዜ ወደ ቤተሰብ መለስ ማለት በደንብ ጥሩ ነው። ለምን ለፍት ያሳደጉን ለዚህ ያደረሱን እነሱ ስለሆኑ ማለት ነውና አንዳንዴ ወንድ ልጅም እንዳውም ሴት ልጅ ትንሽ ትሻላለች ይመስለኛል። ወንድ ልጅም ምናምን ሲያገባ የራሱ ልጆች ሲወልድ በቃ ምናምን ቤተሰቡን ይረታ ነው ወደ ትዳሩ እና ወደ ራሱ ሕይወት ነው የሚመጣው አብዛኛው ወንድ ማለት ነው። ሴቶቻችንም ከስንት አንዱ ካልሆነ በስተቀር ቤተሰቡን በደንብ የሚያስታውስና የሚያስተውል እና ያ ደግሞ መሆን የለበትም ባይነኝ እንደኔ ማለት ነው። አሁን አሁን ነው የምርም እየተሰማኝ የመጣው። ማለት እና ከብዙ ሰዎችም ምክሮችን ሰምቻለሁ። ብዙ ሰዎችም ነግራችሁኛል። የሁላችሁንም ሀሳብ ተቀብያለሁ። ከልብ አመሰግናለሁ ለሰጣችሁ ማስተያየት። ይህን ወርቅ ለእናትህ ብትሰጣት ኖሮ ምን ያህል ትመርቀ ነበር እያላችሁ ነበር እና ዛሬ ከእናቴ ትመርቀናለች ማለት ለቤተሰቦቼ፣ እንግዲህ ቅር ያላችሁ ካላችሁ በጣም ሶሪ። ይህንን ነገር ሳደርግ በቃ እኔ ለማዘር ብዬ ባይሆንም የገዛሁት ግን ደግሞ የሆነን ሰው አምጥታችሁለት አቅርባችሁለት ያንን ነገር መቀበል ካልፈለገ እንግዲህ ወደ ሌላ ይሸጋገራል እንደዚህ ማለት ነው። እና ዛሬ እንግዲህ ማዘርን ይህንን ወርቅ ሰጥተን ሰርፕራይዝ እናደርጋታለን። ሁላችሁም ይህንን ቪዲዮ እስከመጨረሻው እዩት። እንግዲህ ማዘርንም እነ ሲስተርንም ጠርቻችኋለሁኝ አንድ ላይ ነው የሚመጡት ብዬ አስባለሁኝ ያው ግን አልነገርኳቸውም ምን ስጦታ አለ ሰጣት ምናምን እንደሆነ ምንም የሚያውቁት ነገር የለም እና እኔ ያልኳቸው ምንድን ነው ምሳ ልጋብዛችሁ ልክ እንደባለፈው አብረን ምሳ በልተን ነበር እና ልክ እንደዛ ምሳ ልጋብዛችሁ ብዬ ነው የጠራኋቸው ማለት ነው እና ሲመጡ ምን ይሉን ይሆን ሰርፍራይዝን ካደረግኩት በኋላ ምን እንትን የሚሉትን ነገሮች አብረን የምናይነው የሚሆነው ማዘር በእርግጠኝነት ቶሎ ትመጣለች ሰፈር አካባቢ ነች ያለችው ሲስተር ግን ትንሽ ርቃ አለች ቡዜ ማለት ነውና ከደረሰች ደረሰች ካልደረሰችም ደግሞ ማዘር ሰርፕራይዝ አድርገናት ምሳ ጋብዘናት ወደ ቤት ዛሬ እንሸኛታለን ማለት ነው እና አሪፍ ቆይታ ይኖረናል ብዬ አስባለሁኝ። ማዘር ምን ትልት ይሆን እኔ እንጃ። እኔ ምን እንደምትል ግራ ገብቶኛል። ለምን ለእናቴ የወርቅ ሰጥቻት አላቅም እና ግን ደግሞ ግዴታችን ነው። ባይዘው እውነት የእነሱ ጸሎት፣ የእነሱ መኖር ነው ዛሬ ላይ እኛ ነው ያኖረን ማለት ነው እንደኛ ማ ስራማ ቢሆን እንደኛ ሀጢያት እንደኛ የሆነ ነገር ቢሆን ኖሮ ሁላችንም ጠፊ ነበርን እና በቸርነቱ በምሕረቱ እንድንቆይ ያደረገን አንድ የእናታችንም ጸሎት ነው እና ለዛ ብዬ ይህንን ነገር አዘጋጅቻለሁ ማለት ነው። ትንሽ ደቂቃ እንጠብቃቸዋለን። ሲስተር አልመጣችም። ባይዘዌ ቢኒ እናቴን ይዟት እየመጣ ነው። ብቻዋን አይደለችም እናቴ ከቢኒ ጋር አንድ ላይ እየመጡ ነው እና እናቴ ዛሬ ምን አይነት ከለር መሰላችሁ? የወይን ጠጅ ከለር ልብስ ለብሳለች፣ አምሮባታል። እና እናቴ እንኳን ደህና መጣሽ! እንዴት ነሽ? እንዴ ማየት ይቻላል? በሱ ሰው እረበት ማሙልት አንተ በጣም ነው የተጎዳው፣ ግን እያያችሁት ነው። ቤተሰብና ቅርፍ አሳያቸው። እግዚአብሔርን ይሄ ሙሉ እንዳለ እንዴ ተሰንጥቆ ነበር ማለት ነው። እና ላውልቆ አረቶ ኮፍያ አድርጎ ብርድ እንዳይመጣ ብርድ እንዳይመጣ። እንዴት ነው ደህና ነሽ እናቴ? ዛሬ ምሳ ልጋብዝሽ ነው። ከምሳ ባለፈ የሆነ ስጦታ አዘጋጅቼልሻለሁ። ላንቺ የሚገርም ስጦታ ነው እናቴ። ምንድን ነው አጓጋሃኛ አራጀት ይበላው ብሏል። እናቴ ከባይስ ጋር ቆል ጀምራለች። ልዩ ልዩ ስጦታ ነው ያዘጋጀሁልሽ እናቴ፣ እና ምሳ እንበላለን አብረን አሪፍ ቆይታ እናሳልፋለን። ብዙ የት ሄደች ግን

እሺ እናቴ ዛሬ ማለት ነው የሆነ ለየት ያለ ስጦታ አለሽ ስጦታው ምንድን ነው? እንግዲህ አይኖን ለቻ ፍራንክ አይደለም እናቴ አላ ፍራንክ አይደለም እናቴ እሺ ትክክለኛ ነገር ነው እሺ የምንም ፍራንክ የለም ትክክለኛ የሆነ ስጦታ ነው የምንሰጥሽ ዛሬ ማለት ነው እሺ እሺ ቢኒ ያዘው እሺ ካንቺ የሚጠበቀው እንግዲህ መመረቅ ብቻ ነው እናቴ እሺ እሺ እናቴ ይሄ ነገር ይበዛብሻል፣ ግን ደግሞ አንቺ በምትፈልጊው መንገድ በምትፈልጊው መንገድ ታሰሪዋለሽ። እሺ እናቴ። እሺ እሺ እሺ። የአንገት ወርቅ ነው። ውድ ነው የገዛሁት። እሺ። ዝም ብሎ ደሞ ወርቅ ነው የሚመስልሽ። ውድ ነው የገዛሁት። ውድ ስጦታ ነው። ትንሽ መስሎች ደግሞ በኋላ የሚፈነደው ነገር ቢኖር አሪፍ። እንደዚህ እመርልኝ፣ እንደዚህ እንደዚህ ያመረ ነገር ይስጥ። አሁንም ያመረ ልጅ ሰጥቶሃል። አሁንም ያመረ ልጅ ይስጥ። አሁንም ጨምሮ ጨምሮ ጨምሮ ጨምሮ ይስጥ። እንደዚህ እመርልኝ፣ እንደ ወርቅ እመርልኝ። ልጄ ተባረክልኝ፣ ሁሌም እየመረቅኩ ነው። ተባረኩልኝ ልጆቼ ሁሉ። አሁንማ በቃ የሚያምር ነገር ሰጠህኝ። አሁን ማለት ነው እናቴ፣ ይሄ እንደዚህ ብቻ ሳይሆን ከፈለሽ የጣትሽንም የጆሮሽንም አንድ ላይ ማሰራት ትችላለሽ። ከዛ ለአንገትሽንም ቀለል ያለ ማሰራት ትችላለሽ። ወፍራም ስለሆነ ለጣትሽ፣ ለጆሮሽ ለአንገትሽም ቀለል ያለ አድርገሽ አሰርተሽ እናቴ አንተ በደህና ነገር ስለምታስብልኝ ደህና ነገር ይታሰብልኝ። ደህና ነገር አንተም እንደኔ ቁጭ ብሎ መምላት ይሁንል። እኔ ቁጭ ብዬ በእናንተ እርፍ ብዬ ነው የበላሁት። እናንተም እርፍ ብላችሁ መምላት ይሁንላችሁ እና ደግሞ ማለት ነው ወርቅ ሰጥቼሽ አላውቅም መሰለኝ። አዎ አታውቅም። ለምን እንወሻሻለን? ለምን እንወሻሻለን? ከዚህ በፊት ሰጥቼሽ አላውቅም። ግን ደግሞ እስኪ አንድ ጥያቄ ልጠይቅሽ ልጄ ወርቅ ቢገዛልኝ ብለሽ አስበሽ አታቂም? አቃለሁ፣ በደንብ አቃለሁ። ምን አይነት ወርቅ ነበር? የልጅቴም እኮ ገዝታልኛለች አንዴ። ከጀመረ ደግሞ መንገዱ ማለት ነው፣ ወርቅ በወርቅ ነው። ምት የምን ነበር የምትፈልጊ የነበረ? የጣትሽ ነበር? የአንገትሽ ነበር? የጆሮሽ ነበር? በቃ አሁን ለሶስቱም ስለሚሆንልኝ የአንገቴ፣ የእጄ እፈልጋለሁ፣ በተለይ ማለት ነው ነው ያንገትሽ ላይ ጅሽ ነው። ስለዚህ እናቴ ይሄንን ማለት ነው የእጅሽንም እናስደርገዋለን ለአንገትሽም ለሁሉም ይበቃል። በዛ ላይ ደግሞ ረጅም ነው እናቴ ይሄን ዳር ረጅም ነው። ስለዚህ ያጠር እናስደርገውና ሌላውን ለጣፍሽና ለጆሮሽ እንጠቀመዋለን ማለት ነው። በጣም ያምራል፣ ያምራል ወደሽ። አረ በጣም ያምራል። በጣም ወጥራ ማምራን እናቴ። ደስ ስላለሽ ደስ ብሎኛል። ዛሬ ከኛ ጋር ውለሽ አሪፍ ቆይታ አሳልፈሽ ምሳሽን በልተሽ እኔ እኮ ፍራንክ የምታደርገኝ መስሎኝ አለኮ። እኔ እኮ እናቴ ፍራንክ አንቺን ነው አላደርግም። አቁሜ ነው ያለሁ፣ አቁም አንቺን ፍራንክ አላደርግም፣ አታስብ። ስለዚህ አሁን ብዙዬን እንጠብቃታለን። ከእሷ ጋር ደሞ ሆነን የምሳ ግብዣ እናደርጋለን። ለዚህ ልጅ ደግሞ እናቴ ጸሎት ያስፈልገው። ይሄ ሰሞን በጣም በእናቶቻችን በወዴም ጸሎት ተርፌያለሁ። አዎ በጣም እውነት። እንዳትጎዳዱ በጣም ነው የተጎዳው። አዎ እሚተርፍም ልጅ አልነበረ። የፈሰሰው ደም እራሱ ደም አልነበረ። ትማራለህ ብቻ ብዙ ነገር አሁን ትምራል። የእግዚአብሔር ማዳን ትማራል። አሁን ልክ ነህ። አንዴ ሞተርና ባጃጅ ተጋጭቶ እኮ የዳነው እኮ የለም እኮ እሱ እኮ እግዚአብሔር ረድቶት ደርሶት ነው የዳነው እኮ። ሞተርና ባጃጅ ከባድ ነው። እና ከፈሰሰውም ደም አንጻር በጣም ተርፈናለች እኛ። በጣም እንደናገጥ ነበር እኮ እናቱ በተለይ ብታየው። በጣም አሁን እናቴ ምን አለ መሰለሽ፣ ይሄ ሰው አይቶብሽ በኋላ ጉድ እንዳትሆኝ እዚህ ውስጥ እንዲህ አስገቡኝ። እሺ ሰው በኋላ ደግሞ እናቴ ሌባ እንዳልስብብሽ እና ደስ ብሎኛል። ደስ ተሰራለሽ እናቴ። ከዚህም በኋላ እኛ ከአንቺ የምንፈልገው በሙሉ ጤንነት እንድናይሽ አጠገባችን እንድትወኝ ብቻ፣ ሌላው ነገር በሙሉ ለኛ ታዩ እናቴ። አንቺ እስከ ዛሬ ድረስ ደክመሽ፣ ያ ሁሉ ለፍተሽ፣ አሳደገሽ ለዚህ አብቅተሽናል። ከዚህ በኋላ ያለውን ጊዜ ደግሞ እኛ ለአንቺ መስራት ግዴታችን ነው። ስለዚህ ለአንቺ ደግሞ የምናደርገው ነገር በሙሉ ደግሞ እንደ ውለታውም እንዳትቆጥሪው ውለታም አይደለም እናቴ። ለእናት የሚደረግ ነገር ለአባት የሚደረግ ነገር ውለታ አይቆጠርበትም። ማድረግ ስላለብህ ታደርገዋለህ እንጂ ማድረግ ስላለግን አሁን ስለወለድክማ፣ በጣም እንትን ትለኛለ። ምን ብራሳችሁ ልጅ ስላየ እናቴ እንደዚህ ነው የምትቸገረው፣ እንደዚህ ነበር ያሳደገችልህ ብለህ በጣም በጣም የሚበልጥ እንትን ታይኛለህ ማለት ነው። አዎ፣ አይ ምን አለ መሰለሽ እናቴ፣ ብዙ ሰዎች ሲያገቡ ምን ሲሉ ከእናቶቻቸው ጋር ከአባቶቻቸው ጋር አይገናኙም እንደ በፊት አይሆኑ አይሆኑም ማለት ነው። ያ ግን እንደዛን አይነት ስሜት እንዲሰማሽ አንፈልግም እኛ ብናገባም ብንወልድም እናት እናት ነች። በማንም ቦታ አትቀየሪም። አንቺ አንቺ ስላለሽ አንቺ ስለኖርሽ ኖርሽ ነው እኔ ዛሬ ላይ እንዲህ ቆሜ እንድሄድ የቻልኩት ማለት ነው ያኔ የከፈልሽ ዋጋ ያኔ ለእኔ ያደረግሽልኝ ነገር በቃ ለዚህ አድርሶኛል። ዛሬ ላይ ደግሞ እኔ አንቺን የመንከባከብ ግዴታ አለብኝ። ስለዚህ በአገባም በወልድም ሶስት አራት አምስትም በወልድ እናቴ ምንም ነገር እንዳታስይ ከጎንሽ ነኝ እኔ ቤተኛውን ነገር ማለት ነው እ እና እንድት ኮሪ ነው የምፈልገው በእኛ እንጂ ልጆች አይጠይቁኝም አያዩኝም ነገር እንድትይም አልፈልግም። ስለዚህ እናቴ ሙሉ እድሜና ጤና ያብዛልሽ፣ ኑሪልን። ምንም ነገር አይቸግርሽ፣ ምንም ነገር እንዳታጪ። እግዚአብሔር የአንችንም የጋሼዬንም እድሜና ጤና ያብዛው። ከዚህ በኋላ እናንተ በቃ እኛን እያያችሁ በእኛ እየተደሰታችሁ መኖር ነው እንጂ ያለባችሁ ሌላ ምንም ያ ሊያሳስብሽን ሊያስጨንቅሽ የሚገባ ነገር አይኖርም ማለት ነው። እናት እቀበላለሁ፣ እቀበላለሁ። ትልቋ ልጅሽ መጣች ነው ከቺ ከቺ ስትል ብዙ መጣች። እንግዲህ ከእሷ ጋር አንድ ጋር የሆነ ምሳችን በልተን ወደ ቤት እንሄዳለን ማለት ነው። አንዳንድ ጊዜ ደግሞ እንደዚህ እየመጣው እናቴ ሚያስደነግጥ ድንግጥ ያረግ በጣም አልኩህ እኮ እኔ ፍራንክ ሊያደርገኝ ነው ምንድን ነው እያልክ እየጓጋው ነበር። ፍራንክ አርግ ይሻቃለሁ አታውቅም። እናቴም ፕራንክ አድርጌ እንደውም ጋሽም ፕራንክ ብዙ ፕራንኮች አሉ ያደረጋችኋል። እናቴም ብዙ በፊት ጋሽ ራፐር ሆኖ ምናምን ብዙ ሱሪ ያለ ሱሪ እነዛ ታይሞች በቃ ቤት ብቻ ስለነበረን የሚመጣልን ነገር በሙሉ እኔ ሃይሚም ኤፍሬምም የሆነ በቃ የቲቪተኛ ሀሳብ ብቻ ስለነበረ ነው። እና አሁን ግን እነዛ ነገሮች ላምጣቸው በል ትንሽ ይከብደኛል ጋሽ ያስቆኛል፣ እንደኔ አራዳ አይደለችም። በፊት የነበረኝ ሞራል እና አሁን ያለኝ ሞራል እኩል አይደለም። አሁን በፊት እናቴንም ጋሽዬንም ብዙ ፍራንክ አድርጌያቸዋለሁ። ግን ደግሞ አሁን ላይ ያንን ነገር አድርግ ብትሉኝ አልችልም። ለምን? ያው የሰው ልጅ ሲያርግ በፊዚካል ብቻ አይደለም ለውጥ የሚኖረው በጭንቅላትም ቢሆን ነገርም አንድ ላይ ነው ለውጥ እያመጣ የሚሄደው ማለት ነው። እና በዛም ስለሆነ እናቴ ከዚህ በኋላ እኔ አንቺን ፍራንክ አላረግሽም። እሺ እሺ፣ በምንም አይነት መንገድ እሺ እሺ። ባረግሽ እንኳን ፍራንክ ሚያዝናና አንቺ ሚያስደስት ነገር ነው እንጂ ሚያስደነግጥሽ ነገር አላደረግሽም። እሺ እሺ። አንቺ ግን ማድረግ ትችያለሽ። እንደፈለገ ቢሆን እናቴ ፍራንክ እንኳን አድርጊ ብለህ የሆነ ነገር በፊት ማለት ነው። የማዘርም ብር ሰርቃት እና ቀስ ብዬ ወጣ ነበር ማለት ነው። በቃ ፊቴም እሷም ፊቴን አይተህ ታውቅብኝ ነበር። በቃ እንደወሰድከው፣ እንዴት ነህ ታዲያ አትጠይቀኝ ነበር። ብር ወስደህ አልለው ነበር እና አትዋሽ ነበር አይ አትዋሽ ነበር አትዋሽ ነበር በቃ እኔ በወስጄም ማለት ነው። ወስጄ ያለው ላት ነበር እንጂ ለእናቴ። አሁን ግን አቁመሃል። አሁን አቁመሃል። አሁን ትልቋ ልጅሽ ግን ማለት ነው በማን ውሳኔ ሁሉ ውፍረት እኔ እንጃ፣ እኔ እንጃ፣ በእኔ ቁንጅና ግን በእኔ ነው የወጣችው። ምን ነው ነይ፣ በማን ወጣ ነው?

ልዩ ፍጥረት ነበሩ የሚመስላችሁ ቢቢ

የወንዶች ምናምን አለ የማይካር ነገር ነው። በአርባ ዓመቴ እናቴ የ15 አመት ልጅ ነው ብመስሎ፣ በአርባ ዓመቴ እንኳን ብዙ ለመስደብ ነው አታብሪ ብያልካት ነው

ፀጉሬማ መጀመሪያም አልነበረም፣ እየገባ ነበር ሄዳል። እሱ እንኳን አሁን ስለተላጨ ድጋሚ አድጋል። አንተ ፀጉሬ ያሳስባል ብለህ ነው? ዋና ጤና ነው፣ እንኳን እግዚአብሔር ዋና ነው በላይ